ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የቻነላችን ተከታታዮች እንደምን አላችሁ? እጅግ እጅግ ወሳኝ የሆኑ አራት መረጃዎችን በተከታታይ የማደርሳችሁና የማስደምጣችሁ ይሆናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመንግስት ሰራተኞች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም የመንግስት ሰራተኞች ላይ አስገዳጅ መመሪያ መተግበሩን በተመለከተ ኢሰማኮ ጥብቅ መግለጫ አውጥቷል። የመግለጫውን ሙሉ ዝርዝር እንደሚከተለው እናቀርባለን። በሌላው መረጃችን የመኖሪያ ቤት ላላችሁ እህት ወንድሞች በሙሉ እጅግ በጣም ጥብቅ የሆነ መረጃ ወጥቷል። በዚህ መረጃ መሰረት እንግዲህ የሦስት ቀን ጊዜ ገደብ ብቻ ተቀምጧል። በምን ምክንያት የሚለውን ሙሉ ዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ደግሞ ከ2027 የአሜሪካ ዲቪ ጋር በተያያዘ አዲስ መረጃ ተሰምቷል። የእሱንም ሙሉ ዝርዝር አካተናል። እንዲሁም በኢትዮጵያ ንግድ ባንክ ደንበኞች ከሆናችሁ በንግድ ባንክ አካውንት ገንዘብ ላስቀምጣችሁ ሁሉ ከባድ ማስጠንቀቂያ ከደቂቃዎች በፊት የኢትዮጵያ ንግድ ባንክ ይፋ አድርጓል። ይህንና መሰል መረጃዎችን በዚህ ሰዓት የምናደርስ ሲሆን ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከዲቪ 2027 ጋር በተያያዘ አዲስ መረጃ ተሰምቷል። የ2027 የአሜሪካ ዲቪ ምዝገባ ቀን ከተባለበትና ከዚህ ቀደምም ከሚታወቅበት ቀን ቢዘገይም ፕሮግራሙ እንዳልተሰረዘ ዲቪ እንዳልቀረ ለማወቅ ተችሏል። ምዝገባው የሚጀምረው በዚህ ቀን ነው የሚል መረጃ ባይወጣም በቅርቡ ይፋ መዝገብ መጀመሩን ሀገሪቱ ታስታውቃለች ተብሎ ይጠበቃል። የአሜሪካ መንግስት በይፋ የሰጠው ማብራሪያና ማረጋገጫ ባይኖርም ምናልባትም የዘንድሮ የዲቪ ሎተሪ ማመልከቻ ጊዜ የዘገየው ይጀምራል ከተባለው ከአንድ ዶላር የመዝገባ ክፍያ ሲስተም አፕዴት ጋር በተያያዘ ሊሆን እንደሚችል ተነግሯል። የዲቪ አመልካቾች ለመዝገባ አንድ ዶላር እንዲከፍሉ የሚደረገው አሰራር ዘንድሮ ለመጀመሪያ ጊዜ ይጀመራል ማለቱን በደቂቃዎች በፊት ይፋ ሆኗል። በሌላው መረጃችን የመኖሪያ ቤት ላላቸው አስቸኳይ የሆነ ጥብቅ መመሪያ በዚህ ሰዓት ይፋ ሆኗል። በመዲናችን አዲስ አበባ የመኖሪያ ቤቶችን ለንግድ ሥራ ሲያከራዩ የቆዩ ዜጎች ውስጥ በተመለከተ በዚህ ሶስት ቀናት ውስጥ ሪፖርት ካላደረጉ የቤታቸው ካርታ እንደሚመክን ተናግሯል። ይህም በዛሬ ዕለት የወጣው ዘገባ እንደሚያመላክተው ከሆነ በለሚ ኩራ ክፍለ ከተማ መሬትና ልማት አስተዳደር ጽሕፈት ቤት ባቀረበው ጥሪ መሰረት የአገልግሎት ለውጥ ባለማድረጋቸው እያሸጉ ስለመሆኑ በዚህ ሰዓት ይፋ ሆኗል። ስለዚህ ፈጥናችሁ አስቸኳይ የሆነ እርምጃ እንድትወስዱ ለማለት ያክል እንወዳለን። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንት ከፍታችሁ ገንዘብ ላስቀመጣችሁ ከደቂቃዎች በፊት የኢትዮጵያ ንግድ ባንክ ጥብቅ ማስጠንቀቂያ ይፋ አድርጓል። ባንካችን የሳይበር ደህንነት ወረን ለሁለተኛ ጊዜ የታመነ የባንክ አገልግሎት በዜሮ ትርክት ዲግሪ ውስጥ በማስገባት በሚል መሪ ቃል እያከበረ መሆኑን የሚታወቅ ሲሆን ከዚሁ ጋር በተያያዘ ያዘጋጀነውን የደህንነት ምክር ተግባራዊ በማድረግ አካውንታችሁን ከአደጋ እንድትጠብቁ ሲል በዚህ ሰዓት እንግዲህ በማህበራዊ ትስስር ገጹ ላይ ይፋ አድርጎታል። ይህ በስክሪኑ ላይ የምትመለከቱትን እንግዲህ ሙሉ በሙሉ ተግባራዊ እስካላደረጋችሁ ድረስ ገንዘባችሁ አደጋ ውስጥ ይገባል ማለት ነው። በመጨረሻም የመሬት፣ የአፈርና የሰብል መረጃ አገልግሎት የተሰኘ ፕሮጀክት በምስራቅ አፍሪካ ለአየር ንብረት ተስማሚ ግብርና ተስፋ ሰጪ ውጤቶችን አስመዝግቦ መጠናቀቁ ተገልጿል። በምስራቅ አፍሪካ የአየር ንብረት ተስማሚ ግብርናን ለመደገፍ የመሬት፣ የአፈርና የሰብል መረጃ አገልግሎት የተሰኘ ይህ ፕሮጀክት ለአራት ዓመታት በኢትዮጵያ፣ በኬንያ በሩዋንዳ ያስገኘውን ውጤትና የተገኙ ልምዶችን ይፋ አድርጓል። በአውሮፓ ህብረት በዲፕሎማት ስማርት አኖቬሽን ስር የሚገኝ የግብርና ምርምር ፕሮግራም በኔዘርላንድ የውጭ ጉዳይ ሚኒስቴር ውስጥ የተገኘ የገንዘብ ድጋፍ የተደረገው ይህ ፕሮጀክት ከ2014 ጀምሮ በኢትዮጵያ፣ በኬንያ፣ በርዋንዳ ተግባራዊ ሲደረግ ቆይቷል። የዚህ ፕሮግራም ዓላማ በሀገራዊ የምርምር ተቋም ውስጥ ዘላቂነት ያላቸው የመሬት የአፈርና የሰብል መረጃ ማዕከላትን በማቋቋም ሀገራዊ ግብርና እውቀትና ፈጠራ ሊያስገኝ እንደሚችል ነው የተዘገበው። በሌላው መረጃችን ከመንግሥት ሠራተኞች ጋር በተያያዘ አዲስ መመሪያ ስለመውጣቱ መውጣቱ ኢሰማኮ ይህንን መመሪያ በተመለከተ ጥብቅ መግለጫ ይፋ አድርጓል። በሀገሪቱ የፖለቲካ ምህዳር ውስጥ ፈታኝ ሆነው ከሚገኙ ጉዳዮች መካከል ፖለቲካ አንዱ ሲሆን የፖለቲካ አምዱና ተግባራዊነቱ በተለይ ከሌሎች ህጋዊ ሰውነት ካላቸው ድርጅቶች በምን ይለያሉ? መንግስትና ፓርቲ የተለያዩ አካላት ናቸው ወይንስ አንድ ናቸው የሚሉ ጽንሰ ሀሳቦች ላይ መሰረታዊ ያረዳር ስህተት መኖሩን ፓርቲው ባወጣው መግለጫ ጠቁመዋል። በዚህም ምክንያት ፓርቲው የተለያዩ ስህተቶችን የሚፈጽሙ መሆናቸውን ያመላከተው የኢዜማ መግለጫ ገዢው ፓርቲ ብልጽግና ግን ከስህተት ባሻገር የመብት ጥሰቶች ሲፈጽም ይስተዋላልም ይላል። እንደ መግለጫው ዘገባ ከቅርብ ጊዜ ወዲህ ደግሞ የመንግሥት ሠራተኞችን ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘነው መረጃ ያሳያል፣ ያለው ኢዜማ መግለጫ፣ ይህ ተግባር ገዢው ፓርቲ ሐሳቡን ሸጦ ቅቡልነት የማግኘት ዕድል ላይ በራስ መተማመን የሌለው መሆኑን የሚያመላክት መሆኑንም ገልጿል። በተጨማሪም ድርጊቱ የመንግስት ኃላፊ የተሰጣቸው የፓርቲው አመራሮች ስልጣን ያላግባብ እንዲጠቀሙ ያሳያል። ከዚህ ቀደምም ይተችበት የነበረውን በዝቅተኛ ኑሮ ደረጃ የሚገኝ ዜጎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባል ቁጥርን ከፍ ማድረጉን ለማመን የሚያስችል ሆኖ እናገኘዋለን ይላል ዘገባው። ፓርቲው ሀሳቡን ለመፈጸም ጥራት ያለው አባል ይጎርላል የሚል ግምገማዎች እንዳሉት የሚታወቅ መሆኑን የገለጸው ኢዜማ ይህንን ለመፍታትም ይሁን በሌላ ምክንያት የሚያደርጋቸው መሰል ተግባራት ግን በዜጎች ዲሞክራሲያዊ መብት ላይ በሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል ሲል አሳስበዋል። ይህ የመንግስት ተግባር በዋናነት አስቸጋሪ ሆኖ ያለው የገዢው ፓርቲና መንግስት አንድና ያው የመሆን ጉዳይ የበለጠ የሚያጠናክር ሲሆን በተጨማሪም ፓርቲው በተደጋጋሚ እገዛለሁ የሚል የሀገሪቱን የበላይነት ህግ ሌሎች ሀገራትን የተቀበሏቸውን ዓለም አቀፍና አህጉራዊ አቀፍ ድንጋጌዎችን በመጨፍለቅ ለህግ የበላይነት ያለውን ምልከታ ጥያቄ ውስጥ የሚከት መሆኑን ኢዜማ ገልጿል። ለዚህም ከህገ መንግስት አንቀጽ 31፣ 29ና 25ን በማስረጃነት ጠቅሶ ብልጽግናን ወቅሷል። በመሆኑም የመገናኛ ብዙሃን ተቋማት ጉዳዩን ለማኅበረሰቡ እንዲያጋልጡ፣ የኢትዮጵያ ሰብአዊ መብት ኮሚሽንና ከሰብአዊ መብት ጋር በተያያዘ የሚሰሩ አካላት እንዲያወግዙ፣ የህዝብ እምባጠባቂ ተቋም ይህንን የመብት ጥሰት ተመልክቶ በተመሳሳይ እንዲያወግዝ፣ የሲቪክ ማኅበራትም ዜጎች እንደዚህ አይነት ጫና እየደረሰባቸውና በመንግስት ሰራተኞች ላይ ያለውን የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲያቆም ሲል የኢትዮጵያ ዜጎች ማኅበራት ኢዜማ አሳስበዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።